አሰላሙአሌኩም ወረህመቱላህ ወበረካቱሁ ድን የተከበራችሁ የኡስሚቤዝሬት የዩቱብ ቻናል ቤተሰቦች፣ አድማጭ ተመልካቾቻችን የኦክቶበር 25 2025 በኢትዮጵያ አቆጣጠር ጥቅምት 15/2018 የዕለቱ ቅዳሜ ከሰዓት የጥቁር ገበያ የምንዛሬ ዛሬ የዋጋ ዝርዝር የዋጋ መረጃን በተመለከተ እንዲሁም ደግሞ በባንኮች ያለውን የምንዛሬ ሁኔታ አብረን እንመለከታለን። ከእናንተ የምትጠበቀው እስከ ብድ ፍጻሜ አብራችሁን መቆየት ቪዲዮችን ላይክ፣ ሼር ማድረግ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የደወል ምልክቱን በመጫን ቤተሰብኑ ተቀላቀሉን። ወደ መረጃችን ስንሸጋገር የአስራሁለት ሀገራት ጥቁር ገበያ ምንዛሬ ጨመረ ወይስ ቀነሰ? በንግድ ባንክ ስንት እየተዘረዘረ ይገኛል? እንዲሁም ከዚህ በተጨማሪ ከፍተኛውን ዋጋ የሰጠ የሚገኘው ባንክ የትኛው ባንክ ነው? አብረን እናያለን እንሰራለን በቅድሚያ መረጃ ምንጫችን የኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ እንዳሰነበበው ከሆነ 100 የአሜሪካን ዶላር 16997 ብር እንደሚሸጥና እንደ አሜሪካን ዶላር 169 ብር ከ97 ሳንቲም እየተሸጠ እንደሚገኝ በሀገራችን ኢትዮጵያ ያለውን የጥቁር ገበያና የጥቁር ገበያ መረጃ የሚዘግበው ድረገጽ የኢትዮጵያን ብላክ ማርኬት ዶትኮም በድረገጹ አስነብበዋል። በመቀጠል በንግድ ባንክ ያለውን የምንዛሬ ዋጋ እንመለከታለን። በንግድ ባንክ በዛሬ 2 ከ147 ብር በበላይ የተዘረዘረ ይገኛል። እስከ ትላንትናው ድረስ አንድ የአሜሪካን ዶላር በንግድ ባንክ 146 ብር 59 አካባቢ ነው የነበረው። በዛሬ ሁለት ጭማሪ አሳይቶ ከ147 ብር በበላይ እየተዘረዘረ እንደሆን ነው የወጣው መረጃ የሚያመለክተው። እንዲሁም በሂጅራ ባንክ አንድ የአሜሪካን ዶላር 148 ብር ከ47 ሳንቲም በመዘርዘር ላይ ይገኛል። በአቢሲኒያ ባንክ አንድ የአሜሪካን ዶላር 148 ብር ከ35 ሳንቲም እየተዘረዘረ ይገኛል። በመቀጠል የምናየው ዩሮን በተመለከተ ነው። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ እንዳስነበበው ከሆነ 100 ዩሮ 19776 ብር እንደሚሸጥና 1 ዩሮ 197 ብር ከ76 ሳንቲም እንደሚሸጥ ከጥቁር ገበያ ድረገጽ ላይ ያገኘነው ይፋዊ መረጃ ያመለክታል። ከዚህም ጋር ተያይዞ ከፍተኛውን ዋጋ እየሰጠ የሚገኘው ባንክ ዩሮን በተመለከተ አቢሲኒያ ባንክ ነው። በዚህም 1 ዩሮ 172 ብር ከ29 ሳንቲም እየተዘረዘረ ይገኛል። በሂጅራ ባንክ 1 ዩሮ 171 ብር ከ97 ሳንቲም በመዘርዘር ላይ ይገኛል። በንግድ ባንክ 170 ብር ከ17 ሳንቲም በመዘርዘር ላይ ይገኛል። በመቀጠል በሶስተኛ ደረጃ የምናየው ስዊዝ ፍራንክን በተመለከተ ነው። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዳትኮም በድረ ገጹ እንዳስነበበው ከሆነ 100 የስዊዝ ፍራንክ በጥቁር ገበያ 21376 ብር እየተሸጠ እንደሚገኝና አንድ የስዊዝ ፍራንክ 213 ብር ከ76 ሳንቲም እንደሚሸጥ ነው የወጣው መረጃ የሚያመለክተው። አቢሲኒያ ባንክ አንድ የስዊዝ ፍራንክ 185 ብር ከ45 ሳንቲም በመዘርዘር ላይ ይገኛል። በመቀጠል የምናየው ካናዳን ዶላር በተመለከተ ነው። 100 ካናዳን ዶላር 12142 ብር እንደሚሸጥና 1 ካናዳን ዶላር 121 ብር 42 ሳንቲም የተሸጠ እንደሚገኝ የወጣው መረጃ ያሳያል። በመቀጠል የምናየው የአውስትራን ዶላር በተመለከተ ነው። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ደትኮም በድረገጹ እንዳስነበበው ከሆነ 100 የአውስትራን ዶላር 11080 ብር እንደሚሸጥና 1 የአውስትራን ዶላር 110 ብር 80 ሳንቲም እንደሚሸጥ አሁናዊ ጥቁር ገበያ መረጃ ያመለክታል። ፓውንድ ስተርሊንግ እናስከትላለን። የመረጃ ምንጫችን የኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ እንዳስነብበው ከሆነ 100 የፓውንድ ሰርኒግ 22600 የኢትዮጵያ ብር እንደሚሸጥ ና አንድ ፓውንድ ሰርኔግ 226 ብር ከ02 ሳንቲም የተሸጠ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘ ነው መረጃ ምልክታል። ፓውንድ ሰርኒግ እናስከትላለን 100 የፓውንድ ስተርሊንግ 22639 ብር እንደሚሸጥና 1 ፓውንድ ስተርሊንግ 226 ብር ከ39 ሳንቲም እየተሸጠ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘ ነው መረጃ ያመለክታል። ፓውንድ ስተርሊንግ ግን በተመለከተ በሂጅራ ባንክ 197 ብር ከ28 ሳንቲም በመዘርዘር ላይ ይገኛል። እንዲሁም በአቢሲኒያ ባንክ 198 ብር ከ38 ሳንቲም እየተዘረዘረው እንደሚገኝ መረጃ ያመለክታል። በመቀጠል በአለማችን በምንዛሬ መጠኑ አንደኛ ደረጃ ላይ የተቀመጠችው ና መቶ ቅጠሏን እጅግ በከፍተኛ ሁኔታ ከሚያዘረዝሩ ሀገራት ቀዳሚውን ቦታ ይዛ የተቀመጠችው ኩዌት 100 ቅጠሏን 55508 ብር እንደሚሸጥና አንድ የኩዌት ዲናር 555 ብር ከ08 ሳንቲም እየተሸጠ እንደሚገኝ ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ አሰንብበዋል። በመቀጠል የኢማራቶች እንዲርሃምና ያለን 100 የኢማራቶች ድርሃም በጥቁር ገበያ የመሸጫ ዋጋው 4632 ብር እንደሚሸጥና እንደ ኢማራቶች ድርሃም 46 ብር ከ32 ሳንቲም እየተሸጠ ይገኛል። በባንኮች ስንት እየተዘረዘረ ይገኛል ነግራችኋለሁ። እንዲሁም የሳዑዲ ሪያልን በተመለከተ በጥቁር ገበያ የመሸጫ ዋጋው 4534 ብር እንደሚሸጥና እንደ ሳዑዲ ሪያል 45 ብር ከ34 ሳንቲም እየተሸጠ ይገኛል። ቱርኪ ሊሬ አንድ 100 የቱርክ ሊሬ 405 ብር እየተዘረዘረ ይገኛል። አንድ የቱርክ ሊሬ 4 ብር ከ05 ሳንቲም በመሸጥ ላይ ወይም በመዘርዘር ላይ ይገኛል። በመቀጠል ጆርዳን ዲናር እንናያለን። 100 የጆርዳን ዲናር 23935 ብር እንደምሸጥና አንድ ጆርዳን ዲናር 239 ብር ከ65 ሳንቲም እየተዘረዘረ እንደሚገኝ ኢትዮጵያን ብላክ ማርኬት ደትኮም በድረገጹ አስነብቧል። በመቀጠል ጆርዳን ዲናር እንናያለን። 100 የጆርዳን ዲናር 23900 ብር እንደሚሸጥና አንድ የጆርዳን ዲናር 239 ብር እየተሸጠ እንደሚገኝ የወጣው መረጃ ያሳያል። የኦማን ሪያል እናስከትላለን። 100 የኦማን ሪያል 44204 ብር እንደሚሸጥና አንድ የኦማን ሪያል አራት መቶ አርባ ሁለት ብር ከ04 ሳንቲም እየተሸጠ እንደሚገኝ በሀገራችን ኢትዮጵያ ያለውን የጥቁር ገበያ ብለና የጥቁር ገበያ መረጃ የሚዘግበው ድረገጽ ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ አስነብቧል። እኛ መረጃውን ሳንጨምርና ሳንቀነስ በዚህ መልኩ አስደምጠናል። ወደ ባንኮች ስንሸጋገር የሳዑዲ ሪያልንና የኢማራቶችን ዲርሃም በተመለከተ በሂጅራ ባንክ አንድ የሳዑዲ ሪያል 42 ብር ከ35 ሳንቲም በመዘርዘር ላይ ይገኛል። እንዲሁም የኢማራቶችን ዲርሃም በተመለከተ ከፍተኛውን ዋጋ እየሰጠ የሚገኘው ባንክ ሂጅራ ባንክ ነው። አሁንም በድጋሚ ማለት ነው። እንዲሁም አንድ የኢማራቶች ዲርሃም 43 ብር ከ78 ሳንቲም እየተዘረዘረ ይገኛል። ቪዲዮዋችን ላይክ፣ ሼር ማድረጋችሁን አትርሱ። ሀሳብ አስታችሁን ኮመንት ላይ አስቀምጡልን። ምንንጨምር ምንቀነስ፣ ምንናስተካክል። ለሀገራችን ሰላም መልካሙን ተመኘኑ። ሰላም አለይኩም ወረህመቱላሂ በረካቱ